የማዕድን ዘርፉን የሚመለከት ከፍተኛ ተግዳሮቶች እያጋጠሙት እንዳለ በሰፊው ይነገራል። ከተግዳሮቶቹ መካከልም በአብዛኛው ከህገወጥ የማዕድናት ቁፋሮ፣ ዝውውር እና ከባለ ሥልጣናትም ጋር ተያይዘው የሚነሳው ከፍተኛውን ቦታ ይይዛል። ማዕድናቱ በሚገኙባቸው አካባቢዎች ከጎረቤት ሀገራት በሚመጡ የማዕድን አውጪዎች ጭምር በህገወጥ መንገድ ተቆፍ ቁፋሮ እንደሚደረግ ከፍተኛ መጠን ያለው ማዕድን እንደሚወጣ፣ በህገወጦች እንደሚዘዋወር እና በአካባቢው ባለስልጣናት ጭምር ህገወጥ የማዕድን ንግድ እንደሚፈጸም ይነገራል። የቋሚ ኮሚቴ አባላት ማዕድናቱ ወደሚገኝባቸው ክልሎችና አካባቢዎች ለመስክ ስራ በሚሄዱበት ወቅት በአካባቢው የተሰማሩ የጸጥታ ኃይሎች አባላት ህገወጥ የማዕድን ቁፋሮ፣ ዝውውር እና ሽያጭ በክልል እና በአካባቢ ባለስልጣናት ድጋፍ ጭምር እንደሚፈጸም ይገልጻሉ። በፀጥታ ኃይሉ የሚያዙ ህገወጦች ከክልሉና ከአካባቢው የመስተዳደር አካላት አካላት ጋር ግንኙነትና የስጋ ዝምድና እና የጥቅም ግንኙነት ያላቸው እንደሆነም ይናገራሉ። በዚህም የተነሳ በፀጥታ ኃይሉ አማካይነት በቁጥጥር ስር የሚውሉ ህገወጦችን የክልሉና የአካባቢው ባለስልጣናት ለማስለቀቅ ከፍተኛ ጥረት እንደሚያደርጉና በትዕዛዝ እንደሚያስፈቷቸው እንዲሁም ለህግ እንደማያቀርቧቸው የጸጥታ ኃይሉ አባላት በምሬት ይናገራሉ። በመሆኑ በዓመቱ በማዕድን ዘርፍ የነበሩ ስኬቶች እና ተግዳሮቶች ምን እንደነበሩ ብገለጽ እንዲሁም ከህግ ከህገወጥ የማዕድን ዝውውርና ንግድ ጋር ማዕድናቱ የሚገኙባቸው የክልልና የአካባቢ ባለስልጣናት እጃቸው እንዳለበት በሰፊው ስለሚነሳ ይህንኑ አስመልክቶ ማብራሪያ ብሰጥ ከማዕድን አኳያ ያው ማዕድን በሪፎርሙ ትልቅ ለውጥ ካመጡ ሴክተሮች መካከል አንዱ ነው። እሱ በተለያየ ደረጃ የተገለጸ በተለይ የውጭ ምንዛሬ ምንዛሪ ከማስገኘት አኳያ ነገር ግን ማዕድን ህገወጥ የማምረትና ግብይት ሂደት አሁን ልዩ ትኩረት የሚፈልግ ከሀብቱ ልዩ ባህሪ ጋር በተነሳ በተዋረደ ያሉ አካላት በዚህ ውስጥ ያሉ ባለስልጣናትም ከዚህ ተቆጥበው ብሮድሊ ለህዝብ አገልግሎት የሚውልበት ጉዳይ ላይ መስራት ያለብን፣ እኛም በተለይ እንደ ግብር ኮሚሽን ከሌሎች ባለድርሻ አካላት ጋር በጋራ ስራዎች እየተሰሩ ነው። ብዙ ውጤትም ተገኝቶበታል። አሁን ያለውን ደግሞ የበለጠ መስራት ፐብሊኩም ለዚህ መተባበር እንዳለበት እንዲሁ ለማንሳት ያክል ነው። ኮንትሮባንድ በተመለከተ ያየሁት ሪፖርት ላይ ሀሳብ መስጠት ይፈልጋል። ኮንትሮባንድ እጅግ ውስብስብ ነው፣ አስቸጋሪም ነው። ብዙ ችግሮችም ያስከትላል፤ የዋጋ ንረት፣ የገንዘብ ግሽበት፣ የሀገር ገቢን ማሳጣት አልፎም ህገወጥነትን ያስፋፋል፣ ሽብርን በገንዘብ እስከ መርዳት ይደርሳል። እነዚህ ስርዓት አልበኝነት ለኮንትሮባንድ ደግሞ ምቹ ናቸው። ምቹ ስለሚሆኑ ሀገር እንዳትረጋጋ፣ ሰላም እንዳትሆን፣ ሰራተኛውን በአግባቡ ስራውን እንዳይከውን ምክንያት ይሆናልና ኮሚሽኑ በዘጠኝ ወሩ በወጪ በገቢ ኮንትሮባንድ 156 ሚሊዮን ብር የሚገመጥ ኮንትሮባንድ እንደያዘና ከአምና ሲነጻጸር የ32% ብልጫ አለ የሚል። ይሄ ማለት ኮንትሮባንድ ጨምሯል። እኔ እንደምገለው ኮንትሮባንድ ጨም የቁጥጥር አቅም ጨምሯል ሳይሆን ኮንትሮባንድ ጨምሯል ነው። ስለዚህ ኮንትሮባንድ የመከታተል አቅማችሁ ውስን ነው ማለት ነው። የሚያሳየው ደግሞ መጀመሪያ የታነሳው ጥያቄ አተያያዥነት ያለው የሰራተኛው መደብ አልተሟላም አንድ አቅም አልጎለበተም ሁለት በስነ ምግባር የሚሰራ ሰራተኛው ቁጥሩ አነስተኛ ነው ማለት ስለዚህ ከዚህ አኳያ እንዴት ታዩታላችሁ ሪፖርቱ ላይ እንደቀረበው ባለፉት እስቲ ወራት በገቢም በውጪም ኮንትሮባንድ ወደ 15 ነጥብ ስድስት ቢሊዮን ብር የተገመጡ የተለያዩ ገቢና ወጪ ኮንትርባንድ እቃዎች ቁጥጥር ስር ሊውሉ ይችላሉ። ከዚህ ውስጥ አብዛኛዎቹን ወደ ገቢ እየቀየሩ ናቸው። ወደ ገቢ ተቀየረ፣ ወደ መንግስት ትሬጀሪ የገቡ ሌሎቹ ደግሞ እንደየባህሪያቸው ለሰው ልጅ ጥቅም የማይውሉ በቃጥሎ የሚወገዱ ወይም በሌላ መልክ የሚወገዱትን ደግሞ በዚህ ረገድ ህጉ የሚያስቀምጣቸውን ስርዓቶች ተከትለን ከሚመለከታቸው አካላት ጋር የማስወገድ ስራ እንሰራለን። በዋናነት ኮንትራባንድ ጨምሯል የሚል ሀሳብ ተነስተዋል። ሁላችንም እንደምናውቀው ኮንትራባንድ በአገራችን ኢኮኖሚ ውስጥ ከፍተኛ የሆነ ማነቆ እንደሆነ ማህበራዊ ተጽዕኖውም ፖለቲካዊ ተጽዕኖውም በዛው ልክ አስቸጋሪና ከፍተኛ እንደሆነ በተደጋጋሚ ተነጋግረንበታል። በተለያየ ደረጃ ሁሉም የመንግስት አካላት እና ከህብረተሰቡ ክፍሎች ጋር በተደጋጋሚ በተለየ መልክ ከ2011 ጀምሮ እስካሁኑ ጊዜ ድረስ እንደ ሀገር ቅድሚያ የሚሰጠው አንድ ፈታኝ አደጋ መሆኑ ግምት ውስጥ ገብቶ ሰፊ የሆነ ትግል የሚካሄድበት እንደሆነ ይታወቃል። ትንሽ ገባ ብለን ለማየት ያለንበት ሎኬሽን ያው ሁላችሁም እንደምታውቁት ገላጭነቱ ብዙ ነው። ድንበሮቻችን በብዙ መልክ ፖረስ ናቸው። ከሀገራችን ወደ ተለያዩ ጎረቤት ሀገሮች የሚጋዙ ምርቶቻችን በሁሉም አቅጣጫ የራሳቸው የሆነ ከፍተኛ ፈተና እየደቀኑ እንደሆኑ ይታወቃል። ወደ ኤርትራ፣ ወደ ሱዳን፣ ወደ ደቡብ ሱዳን፣ ወደ ሶማሊያ ወደ ኬንያ በብዙ መልክ የምንፈተንባቸው እንደሆነ እናውቃለን። ከገቢ ኮንትሮባንድ አኳያን በተመሳሳይ በተለየ መልክ በምስራቅ የሀገራችን ክፍል ከፍተኛ የሆነ የገቢ ኮንትሮባንድ ተጽዕኖ እንዳለብን ይታወቃል። በደቡብ በኬንያ በኩልም እንደዚሁ ከፍተኛ የሆነ የከፍተኛ መጠን ያለው የገቢ ኮንትሮባንድ ተጽዕኖ እንዳለብን ይታወቃል። በተለይ እነዚህ የንግድ አይነት እቃዎች ናቸው። በባህሪ ደረጃ ከተወሰደ የንግድ ባህሪ ያላቸው እቃዎች ናቸው በገቢ ኮንትሮባንድ የምንፈተንባቸው በሰሜንና በሰሜን እና በሰሜን ምዕራብ እንደዚሁም ደግሞ በምዕራቡ በኩል ደግሞ የተወሰኑ የንግድ እቃዎች እንኳን ቢኖሩ በአብዛኛው ወደ ሀገራችን በመግባት የሚፈትኑን የኮንትሮባንድ እቃዎች የጦር መሰሪያዎችና ተያያዥ አደጋ የሚጥሉ ናቸው። ጥያቄ ላይ እንደተነሳው መጀመሪያ በመጀመሪያ ደረጃ የኮንትሮባንድ ምንጭ፣ የኮንትሮባንድ ጥልቀት፣ የኮንትሮባንድ አደጋ በምልክ ተጠንቶ ይታወቃል የሚለው በከፍተኛ ደረጃ የተጠና ነው በየአመቱ ይጣናል። ይህን አደጋ የምንከላከልበት የምንቆጣጠርበት የራሱ የሆነ ስትራቴጂ ሰነድም አለው። ይህ ስትራቴጂ ሰነድ 2011 ከተዘጋጀ በኋላ በየአመቱ በሚገባ የተሟላ ቀሪ ነገሮች የተሟሉለት እንዲሄዱ እየተደረገ ሰነዶቻችን ሙሉ እንዲሆን ምንጮቹን፣ አደጋዎቹን፣ ጥልቀታቸውን፣ ስፋታቸውን፣ ተዋናዮቹን፣ ሰንሰለቱን በዚህ ደረጃ የማጥናት የመተንተን ስራዎች በስፋት ይሰራሉ። በቅርቡም እንደው ማቅረብ ከተፈለገም በቅርቡ የተጠኑ ሰነዶችም አሉ እስከምን ድረስ ነው አደጋው የሚለው እና ከምናመሻቸው በጥልቀት ተጠንተው ተንትነው የሚታወቁ ናቸው ለማለት ነው። በዛ ደረጃ ሰነዶቹም አሉ። ይሄ በዚህ ደረጃ ስለሚጠንና ስለሚተነተን የተወሰዱ እርምጃዎች እና ተገኙ የተባሉ ግኝቶችም ወይም ደግሞ የኮንትሮባንድ የመቆጣጠር አስገኝቶ ናቸው የምንላቸው ውጤቶችም በአንድ በኩል በሰነዱ በመታገዝ በየጊዜው በምናደርጋቸው ትንታኔዎች እና ጥናቶች መታገዝ የምንሰራባቸው ናቸው። ይሄ ኮንትራባንዱን ከመግታት ኮንትራባንዱን መግታት የሚያስችል አቅም ከመገንባት ከዚ ቅ መኳያ ደግሞ አስቻይ የሆኑ የህግ ማዕቀፎች መመሪያዎች፣ አሰራሮች፣ ቴክኖሎጂዎችን የመዘርጋት እና ፊዚካል የሆኑ እርምጃዎችን ለመውሰድ ደግሞ በዛ ልክ የሎ ኢንፎርስመንት የኮሚሽኑ የሎ ኢንፎርስመንት ዘርፍ በሁሉም ደረጃ የማጠናከር ስራዎች በብርቱ የሚሰሩ ስራዎች እንደሆኑ ለመናገር ያክል ነው። እንዲህ ያሉ በጣም መስተጋበራዊ የሆኑ ስራዎች ባይሰሩ ኖሮ ያለማጋንን የኮንትሮባንድን አደጋ ይህን ያክል መቆጣጠር የሚያስችልን ሁኔታ ላይ ፈጥሮ ይችል ነበረ። ከዓመት ዓመት እያደገ የመጣ ኮንትሮባንድን ዲተር የሚያደርግ የኮሚሽኑ የሎው ኢንፎርስመንት ጠቅም የኢንቴሊጀንስ የህግ ተገዥነት ዘርፍ በሁሉም ደረጃ ከኮሚሽኑ እስከ ኬላ ውጭ ድረስ የኢንቴሊጀንስ አቅሞቻችን፣ የድንገተኛ ፍተሻ አቅሞቻችን አጠቃላይ ተቋማዊ አቅሞቻችን በዚህ ደረጃ በስኪል እና በቴክኖሎጂ ባይታገዙ፣ በስምርት ባይታገዙ፣ ጠበቅ ያለ ክትትልና ቁጥጥር ባይደረግ፣ በአንድ በኩል አሁን የተገለጹ ውጤቶችን ባላገኘን ነበረ። በሌላ በኩል ደግሞ አደጋው ከዚህ በላይም ሊከፋ ይችላል የምለው የምለውን ማየት ጠቃሚ ነው ለማለት ነው። አንድ መቶ ስልሳ አንድ ቢሊዮን የተባለው ኮንትሮባንድ ብቻ አይደለም። ኮንትርባንድ በራሱ የመዘን እንደሆነ የያዝነው ሆነ የተቆጣጠርነው ብቻ 1616 በሚለው የጋራ ሀሳባችን ቢሆን